በሌሎች ጉስቁልና ላይ ሞገስን ለማግኘት እንዲሁም ደግሞ የተቸገሩ ሰዎችን ስናገኝ በችግሮቻቸው ነግደን ለማትረፍ የምንሯሯጥ ሰዎች በበዛንበት በዚህ ዘመን መልካም ስራ እየሰሩ ግን ስራቸው እንዳይታወቅባቸው የሚፈልጉ በጎ ሰዎች ብዙ አሉ። ዛሬ አንዱን ልነግራችሁ ፈለግኩ። በርካታ ቢሆኑም ይሄን ሰው የምነግራችሁ ለመልካም ዓላማ የዋለ ሰው ስለሆነ ሁላችንም ደግሞ በተነሳሽነት እንደነዚህ አይነት በጎ ዓላማዎችን ስንደግፍ ሀገራዊ ስለሆኑ ለሀገር ለሕዝብ የሚጠቅሙ ነገሮች ላይ መልካም አሻራቸውን ያሳረፉ ሰዎች ተምሳሌት ስለሚሆኑ ነው ይሄንን ቪዲዮ ያዘጋጀውላችሁ። እንግዲህ ባለፈው ዓመት እውነተኛው መሐንዲስ አባታችን አባ ገብረ ኪዳን ለሀገር የሚጠቅም የሀገር ሰው ሲታመም ለህመሞቹ ድህነትን የሚያገኝበት ትልቅ የሕክምና ማዕከል እንገንባ፣ እንዲሁም ደግሞ ለችግሮቻችን መፍትሄ አቅጣጫ ልንፈልግበት የምንችል እውቀት የምንሸምትበት ትምህርት ማዕከል የሚሆን በአጠቃላይ የትምህርት ማዕከልና የጤና ማዕከል እንገንባ ብለው ሀሳቡን አጋርተውን ነበር። ያንን ሐሳባቸውን እንደ ዜጋ በመቀበል እኔ ማውቃቸውን በዙሪያ ያሉ ሰዎችን የምችሉትን አስተዋጽኦ እንድታደርጉ፣ ሐሳባቸው ጥሩ ነው፣ እሳቸውንም ማማከርና መጠየቅ አይጠበቅብንም፣ ሐሳባቸውን ካመጡት ትክክለኛ መሐንዲስ እስከሆኑ ድረስ ልናደርገው ይገባል በማለት እንግዲህ የማምንባቸውን ወንድሞቼን እስኪ እዚህ ላይ የበኩላቸውን አስተዋጽኦ አድርጉሳል፣ ይቅርታ አድርግልኝ ወንድሜ ወልደ ጊዮርጊስ ይልቃል ቢተው እንድነግርበት አልፈለግም ነበር ለሌሎቹ ተምሳሌት ማድረግ ስለፈለግኩ ነው አንድ ሚሊዮን አምስት ሺ አምስት መቶ ብር ገቢ አድርጎልኛል ከፋፈልኩት ይቅርታ አሁንም እኔ ከፋፈልኩት ለእንደነዚህ አይነት ሀገራዊ ተቋም ለመገንባት ካስፈለገ ካለነው መቶ አርባ ሚሊዮን ህዝቦች የተጠየቅ ነው አርባ ሺህ ሰው በነፍስ ወከፍ አርባ ሺህ ሰው አስር አስር ሺህ ብር ብናወጣ እንገነበዋለን አይ አርባ ሺው ምን ያስፈልጋል አቅም ያለን ሰዎች አለን ከተባለ ደግሞ አራት ሺህ ሰው መቶ መቶ ሺህ ብር ብናወጣ የምንገነባው ነው። አረ ግዴለም ከአራት ሺህ ሰውም አይደርስም እንደ ወንድሜ እንደ ወልደ ጊዮርጊስ አይነት ሰዎች ሲመጡ ደግሞ አራት መቶ ሰዎች ናቸው የሚገነቡትና በዚህ ዘመን እንደዚህ አይነት አሻራችን የምናስቀምጥበት ለሀገር የሚጠቅምና የሚረዳ ተቋም ሲገነባ የእኛም አሻራ አለበት የሚሉ ሲመጡ ደግሞ መልካም ስለሆነ ስማችሁ እንዳይጠቀስ የፈለጋችሁ እህት ወንድሞቼ ስለምትተማመንባቸው ስለምታደርጉት 2018 ላይ ይህንን ተቋም ማስገንባት የሚችል የገንዘብ አቅሙን እኛ ልናደርገው ስለሚገባ ነው ይህንን መልእክት ያስተላለፍኩት። እንደምታደርጉትም አምንባችኋለሁ። እኔ ራሴን እንግዲህ ከአራት ሺዎቹ መደብ በመመደብ መቶ ሺህ የድርሻዬን አበርክቻለሁ። እናንተም እንደማታሳፍሩኝ እተማመንባችኋለሁ። በተለይ በዚህ ዘመን የማምንበት አንድና አንድ ሰው ለቃሉ ታማኝ፣ ለኑሮው ለህይወቱ እውነተኛ በዚህ ዘመን ያየናቸው ናቸው። እውነት አስተማሪ፣ እውነት መምህር ስለሆኑብኝ ነውና፣ ዜናውን እግዚአብሔር የተመሰገነውን እንሰራዋለን በሉ። የገበሬው ልጅ ዮሐንስ ሽፈረ ነኝ። ሰላም